የስኳር በሽታ በዓለም ላይ በፍጥነት ይተስፋፋ ካሉ የጤና ችግሮች አንዱና ዋነኛው ነው። ነገር ግን በደም ውስጥ ያለን የስኳር መጠን ለመቆጣጠር ሁልጊዜ ውድ የሆኑ ምግቦች ወይም ውስብስብ የሆኑ የአኗኗር ዘይቤዎችን አያስፈልጉም። ዛሬ አመጋገብ በስኳር በሽታ ላይ እንዴት አይነት ከፍተኛ አስተዋጽኦ እንዳለው፣ እንዲሁም የስኳር በሽታ ማለት ምን ማለት ነው፣ ምልክቶቹ ምንድን ናቸው፣ የትኞቹ የኢትዮጵያ ምግቦች ዝቅተኛ የሆነ ግላይሴሚክ ወይም የስኳር በውስጣቸው እንዳለ እንመለከታለን። ሰላም እንዴት ናችሁ? እንኳን ወደ ቁቴና ቻናል በሰላም መጣችሁ። እንግዲህ ሰብስክራይ በማድረግ ቤተሰብ ቤተሰብ ይሁኑ። ላይክ በማድረግ ቢጀምሩ ደግሞ ለእኛ ብርታት ነው እና ላይክ ያድርጉልን። ቀጥታ ወደ መረጃው ስንሄድ አንደኛ የስኳር በሽታ ማለት ማለት ነው? መሰረታዊ ከሆነው ነገር ስንጀምር ሁሉም ሰው ስለ ስኳር በሽታ በቂ ግንዛቤ እንዲኖረው የስኳር በሽታ የሚከሰተው እንግዲህ ሰውነታችን የኢንሱሊን የተባለውን ሆርመን በአግባቡ መጠቀም ወይም ማምረት ሳይችል ሲቀር ነው ማለት ነው። ኢንሱሊን ደም ውስጥ ያለውን የስኳር ወደ ሴሎቻችን ለማስገባት የሚረዳ ነው። እንግዲህ ኢንሱሊን በትክክል ሳይሰራ ቀረ ማለት ስኳር በደም ውስጥ ይከማቻል ማለት ነው። ይህም ከፍተኛ የደም የስኳር መጠን ወይም ሃይፐር ትግራይ ሲሚያ ያስከትላል። በዋናነት ሁለት ዋና ዋና ታይፖች አሉ፣ ሶስተኛም አለ። የመጀመሪያው ታይፕ ዋን የምንለው ነው። ይህ ሰውነታችን አነስተኛ ኢንሱሊን ሲያመርት ወይም ምንም ሳይሰራ ሲቀር የሚመጣ ነው። ሁለተኛው ደግሞ ታይፕ ቱ ወይም አይነቱ የምንለው የስኳር በሽታ ነው። ይህም በጣም የተለመደ ሲሆን ሰውነታችን ለኢንሱሊን ሲከላከል ወይም ሬዚስታንስ ሲሆን ማለት ነው። ይህም እንግዲህ በአብዛኛው ጊዜ በአመጋገብ ከክብደት፣ ከአኗኗር ዘይቤዎች ጋር የተገናኘ ነው። ይህንን በተለይ መቆጣጠር የምንችለው አይነት በሽታ ነው ማለት ነው። ሶስተኛ አንደኛ ታይፕ አለ። ይህም ጀስቴሽን ያለ የምንለው ነው፣ በእርግዝና ጊዜ የሚከሰተው ነው ማለት ነው። ሁለተኛ የተለመዱ የስኳር በሽታ ምልክቶች ምንድን ናቸው? የሚከተሉትን ምልክቶች ሲያዩ በፍጹም ቸላ ማለት የለባቸው፣ ምክንያቱም በሽታ እየቆየ ሲሄድ እንግዲህ እያጠቃን ስለሚሄድ ጥንቃቄ ያስፈልጋል ማለት ነው። አንደኛ ከመጠን በላይ ውሃ መጥማት ወይም ብዙ ውሃ መጠጣት። ሁለተኛ በተደጋጋሚ ሽንት ሽንት ማለት፣ በተለይ ደግሞ በሌሊት ሽንት ሽንት የሚላችሁ ከሆነ። ሶስተኛ የማቋረጥ ድካም ወይም ኢነርጂ ማጣት። አራተኛ እይታ ብዥታ። አምስተኛ ቁስል ኑሮት አንድ ሰው ቁስሉ ቶሎ አለመዳን ወይም የተለያዩ ኢንፌክሽኖች መደጋገም ካለ፣ የመጨረሻው ደግሞ ድንገተኛ የክብደት መቀነስ ወይም መጨመር የሚኖር ከሆነ ማለት። ስለዚህ እርስ ወይም በሚያውቁ ሰው እነዚህ ምልክቶች ካዩ በጊዜ ምርመራ ማድረግ አስፈላጊ፣ እንግዲህ ቀድሞ ማወቅ ማለት ቸላ ማለት ሳይሆን ወደ ህክምና በመሄድ ምርመራ በማድረግ እና ህክምና መጀመ መጀመር ይቻላል ማለት ነው። ሶስተኛ አመጋገብ በደም ስኳር ቁጥጥር ውስጥ ያለው ሚና ምንድን ነው የሚለው ነው። ምግብ ደም ውስጥ ያለውን የስኳር በመቆጣጠር ረገድ ትልቅ ሚና ይጫወታል። አንዳንድ ምግቦች የግልኮስ መጠኑን በፍጥነት ይጨምራሉ። እነዚህም እንደ ነጭ ዳቦ፣ ለስላሳ መጠጦች እና ስኳር የበዛባቸው መጠጦች አሉ። ከፍተኛ ግላይሴሚክ ምግቦች በመሆናቸው በደማችን ውስጥ ያለውን የስኳር መጠን ይጨምራሉ። ነገር ግን ሌሎች ምግቦች ኃይልን ቀስ ብሎ በመልቀቅ የደም የስኳር የተረጋጋ ያደርጋሉ ማለት ነው። እነዚህ ዝቅተኛ ግላይሴሚክ ምግቦች ናቸው። እነዚህ ምግቦችም ረዘም ላለ ጊዜ የመጥገብ ስሜት እንዲሰማቸው በማድረግ በቀጥታ ትንሽ ትንሽ በመልቀቅ ከፍተኛውን አስተዋጽኦ አላቸው ማለት እንዲሁም ልብን፣ ኩላሊትንና አይንን ይጠብቃሉ። አራተኛ ዝቅተኛ ግላይሴሚክ ያላቸው የኢትዮጵያ ምግቦች የትኞቹ ናቸው? እንግዲህ አሁን በደም ውስጥ ያለው ስኳር ለመቆጣጠር የሚረዱ ምርጥ የኢትዮጵያውያን ምግቦችን እንመለከታለን። ብዙዎች ቀድመውኑ የዕለት ተዕለት አመጋገቦቻችን ወይም ሁሉም ሰው የሚመገባቸው ናቸው ማለት ነው። አንደኛው ጤፍ ነው። እንጀራ በተለይ እንጀራ የሚዘጋጅበት ዋና ሁን የሆነው ጤፍ በተፈጥሯዊ ዝቅተኛ ግላይሴሚክ ሲሆን በፋይበር በአይረን እና በፕሮቲን የበለጸጉ ናቸው። የስኳር መጠንን እንዲዘገይ ይረዳሉ፣ እንዲሁም የአንጀት ጤናን በመደገፍ ከፍተኛ አስተዋጽኦ አላቸው። ሁለተኛ ሽሮ ነው። በተለይ ከሽምብራና ከአተር የተዘጋጀ ሽሮ በእጽዋት ላይ በተመሰረተ ፕሮቲን ወይም ፋይበር የበለጸጉ ናቸው። ለደም የስኳር ቁጥጥር ፍጹም ጥሩ እንደሆኑ መረጃዎች ያመለክታሉ። ሶስተኛው ምስር ነው። ምስር ወጥ እንግዲህ በአለም ላይ ካሉ ምርጥ ዝቅተኛ ግላይሴሚክ ምግቦች አንዱ ነው። ቀስ ብሎ ስለሚፈጭ ረዘም ላለ ጊዜ የመጥገብ ስሜትን አላቸው ማለት ነው። አራተኛ ጎመንና ቅጠላማ አትክልቶች ናቸው። እነዚህ እንግዲህ ቅጠላማ አትክልቶች እንደ ማግኔዥም ባሉ ንጥረ ነገሮች የበለጸጉ ሲሆን ኢንሱሊን የመስራት አቅምን እንዲሻሻል ከፍተኛውን አስተዋጽኦ አላቸው። አምስተኛ አቮካዶና ለውዝ ነው። እነዚህ ጤናማ ስብ ያላቸው ሲሆን የስኳር መጠን እንዲዘገኝ እና የግላይኬሽን መጠንን እንዲሻሻል ይረዳሉ። ስድስተኛ ገብስ ነው። ገንፎ ወይም በሶ ሊሆን ይችላል። ገብስ ቤታ ግሉካን የተባለ ልዩ የፋይበር አይነት ያለው ሲሆን የደም የስኳርና የኮሌስትሮል መጠንን ለመቀነስ ይረዳል። ሰባተኛ ባህ ባህላዊ ቅመማ ቅመሞች እንደ አብሻ እና ነጭ ሽንኩርት ደም ውስጥ ያለውን ስኳር በተፈጥሮ ለመቀነስ የሚረዱ እና እንዲረጋጉ የሚያደርጉ እንደሆነ በሳይንስ ተረጋግጠዋል ማለት ነው። ማድረግ ያለባችሁ የስኳር መጠንን መቀነስ የሚጨመሩ የዘይት መጠንን ማስተካከል፣ እንደ ነጭ ሩዝ ወይም ስኳር የበዛባቸውን መጠጦች፣ እንዲሁም የተጣሩ ካርቦሃይድሬቶችን ማስወገድ ይቻላል ማለት ነው። ስለ እነዚህ ምግቦች ሙሉ መረጃ ከፈለጋችሁ ደግሞ እዚህ ዲስክሪብሽን ኮሜንት ስራ አስቀምጥላችኋለሁ ዲስክሪቢሽን ገብታችሁ ማየት ትችላላችሁ። አምስተኛ የአኗኗር ዘይቤና ቀላል ምክሮች ምንድን ናቸው? በተለይ ስኳር በሽታን ለመቆጣጠርና የደም የስኳር መጠናችን ለመቆጣጠር የሚረዱን ምንድን ናቸው? አመጋገብ ብቻውን በቂ አይደለም፣ እንግዲህ ሙሉ የአኗኗር ዘይቤን ይመለከታል። እነዚህም በቀን ቢያንስ በሰላሳ ደቂቃ መራመድ ወይም የአካል ብቃት እንቅስቃሴ ቀለል ያለ ከሐኪም ጋር በመመካከር በተለይ ስኳር ህመም ያለባችሁ ሰዎች ማለት ነው። ሁለተኛ አንድ አይነት ምግብ ብዙ ከመብላት ይልቅ ትንንሽ ምግቦችን በየጊዜ መመገብ ብዙ ውሃ መጠጣች፣ ጭንቀትን መቆጣጠር ይኖርባቸዋል። የስኳር በሽታ ከሆነ ደግሞ ስኳሮን በየጊዜው መቆጣጠር ህክምናውን በደንብ መቆጣጠር እና መከታተል ያስፈልጋል ማለት ነው። በመጨረሻም አስፈላጊውን ምክሮችን ስናጠቃልል፣ ስለዚህ የስኳር በሽታን ግንዛቤ በመውሰድ እና አስፈላጊውን ምክሮችንና ምግቦችን በማስተካከል መቆጣጠር ይቻላል። ስለዚህ አልፎ ተርፎም በተለይ ታይፕ የምንለውን የስኳር አይነት መቆጣጠር ስለምንችል የአመጋገብ እና የዕለት ተዕለት የአኗኗር ዘያችን በማስተካከል ጤናችን መጠበቅ ያስፈልጋል ማለት ነው። እንግዲህ የመረጃ ጠቃሚ ሆኖ ካገኙት ላይክ ያድርጉ ሰብስክራይብ ያድርጉ ደግሞ ሰብስክራይብ ያድርጉ። ይህ መረጃ ለሌሎች እንዲደርስ ሲያጋሩ እስከ መጨረሻው ስለተከታተሉ እጅግ እናመሰግናለን። በሌላ ቪዲዮ እንገናኝ። ደህና ሁኑ።